አላህ ጌታ ኢዛ ነዘረ ኢለይከ ወዳንተ ካየ፣ አነከ ቀድ ጀዐልተው እንዳደረግከው፣ ሙዕተመደከ መደገፍያ፣ ወመልጅአከ መሸሻም መግቢያ እንዳደረግከው፣ ካየ ካወቀ በተግባር ወአፍረት ካወቀ በመንገር

ሐራም ነው ብሎ መተውም ይሄ ያሞች ያዋሞች ዝህድ ነው። ከዛ ከፍ ብላል ወይስ ተኔ ቢ ሹቡሃት አጠራጣሪ ነገሮችን ተው፣ ማንኛውም አወዛጋቢ ነገር ተው። ሐላል <سؤال> ነው ሐራም ብለህ ከተጠራጠርክ ተው። ዑለሞች ከተካለፉበት ከፊሎቹ ሐላል <سؤال> ነው፣ ከፊሎቹ ሐራም ነው ካሉ ተው። አንተ እንደ ሐራም ቁጥራ ራቅ፣ ሹቡሃን አወዛጋቢ አሻሚ ነገሮችን ራቅ። ፈኢንነማ ወቀዐ ሹቡሃት አሻሚ አወዛጋቢ ነገሮችን የነካ የተዳፈረ ሰው አውሻታ ይደርሳል ይቀርባል። እኛ ቃዓ ፊል ሐራም ዋናው ሐራም ላይ ለመውደቅም ይቀርባል ከሪባ ጋር ጠጋ ጠጋ የሚሉ ሰዎች አሉ። ሪባ ነው አይደለም ሽላፍ አለበት ብለዋል ሪባ አይደለም ያሉ ዕለሞች አሉ ብለዋል። ሹብሃን አንተ ለዲን የምትጠነቀቅ ከሆነ ወዛ ጋር ቢሆን ተወው ሐራም ነው አይደለም የሚል ሹብሃ አለበት የተባለው ዛሬ ካደረከው ነገር ሐራሙ ላይ ፍጥ ማለት አይቀር ሐራሙ ላይ መውጣት አይቀር ፈኢን መን ረተዐ ሐውለል ሒማ ከድንበር ዙሪያ ሳሬ ጋጠ ወደ ድንበር ዙሪያ ጠጋ ጠጋ ያለ አውሸካ. ይቀርባል እኛ አንየቃእፊ ድንበሩ ራሱ ላይ መግባቱ አይቀርም። ያዚ ድንበር ካከበር የድንበሩን ድንበር ማ ክብር ዓለይከ ቢለይል የሌሊትን ክፍለ ጊዜ አዳራህን ተጠቀምበታል። ይሄ ዱዓ መቅቡል የሚሆንበትን ጊዜ የነገሩ የፊተኛው ዱዓ መቅቡል የሚሆንበት አንድ ሰበብ ነው፣ ሓራምን መተው። የምትበላው ሓላል ይሁን፣ የምትጠጣው ሓላል ይሁን፣ የምትለብሰው ሓላል ይሁን። ሓላል ሓራምነቱ ካጠራጠረ ደግሞ ተወው፣ ዱዓ መቅቡል ይሆናል። እንደገና ደግሞ የዱዓ ጊዜን እየነገሩን ነው። አለይከ ቢለይል፣ ሌሊት ነደረሃን ተጠቀምበት። ፈኽሉ ፊህ ቢረቢክ፣ ሌሊት ላይ ከጌታ ጋር ገለል ብላ ያሳልፍ። ማንም የሌለበት ቦታ ላይ ሆነ፣ ጋጋታ የሌለበት ቦታ ላይ ሆነ፣ ማንም ማይረብሽብህ ቦታ ላይ፣ አንተ ማይረብሽበት ቦታ ላይ ሆነ፣ ገለል ብለህ ምን አድርግ? ሶላት ስገድ፣ ዱዓ አድርግ፣ ኢስቲግፋር አድርግ፣ ዚክር በል። ሶላት የሌለው ሰው እንኳ ቢሆን በዛ ሰዓት ላይ ያሉ ሴቶች ያመመው ሰው መስገድ ማይችል ሰው ወቅቱ ወዲህ ነው። በዚያ ሰዓት ላይ አስር ደቂቃ ምንም፣ አምስት ደቂቃ ምን፣ ሃያ ደቂቃ እንዳከም፣ ግማሽ ሰዓት፣ አንድ ሰዓት እንደተሰደህ ተቻልክ ስግድ። አልቻልክም፣ ያረብ ያረብ እስትግፋር አድርግ። ከጀነት ሰዎች መገለጫ አንዱ ወልሙስተግፊሪነ ብለ ሰሓር ላይ ይነጋጋ ሲል እስትግፋር ያደርጋሉ ብሏል። ይሄ የበረካ ወቅት ነው። ያላህ ረሕመት የሚወርድበት ወቅት ነው። አላህ ማነው ተውበት የሚያደርግ የሚቀበለው ማነው ዱዓ የሚያደርግ የምሰማው የሚልበት ወቅት ነው። ስለዚህ የሆነ ድርሻ ይኖረን እንዳቅማችን ስራ ይበዛብኛል፣ ኃላፊነቱ ይበዛብኛል፣ ያመኛል፣ ይደክመኛል ነው ምክንያታችን። ያልቅ ምን ብናጣ ምን ብናጣ ደቂቃ ደቂቃ አንድ ተኝቶ ነው ተኝቶ የሚያደርሰው ምን አለበት ምን ሁሉ ሰው ይሄን ላይችል ይችላል ምን ብትወርድ ብትወርድ

ለአላህ ተባረከ ወተዓላ ተናንስ ስብር በል፣ ወክዕ በይነ የደይ ከአላህ ፊት ሰውነትህን አካላትህን ስብር አድርግ። ተቀራራቢ ቃላቶች ናቸው። ወይነሁ ዩርዋ፣ እነሆ ነገሩ ተወርቷል፣ ተነግሮናል፣ ስተላልፎናል። አነ ረጅለን፣ አንድ ሰው ቃል። አተይቱ ብሽራ ወደ ብሽር የትኳል። የኢማም አሕመድ ዘመን የነበሩ ሳሌሕ ሰው ናቸው። አላህን የሚፈሩ ሰው ናቸው። እሳቸው ብቻ ሰብን ቤተሰባቸው ብዙ ጊዜ በባዶ እግራቸው ሄዱበር እዚያ ቢሽር ሐፊ የተባሉ የኢማም አሕመድ ልጅ አግኝታቸው አንተ እኮ በአንድ ብር ገዝተህ ጫማ ብትጫማ ይሄ ስም ይነሳልህ ነበር ብላቸዋለች። እባክህ ሀፊ የምትባለው በባዶ እግር ስለምትሄድ ነው፣ ለምን አንድ ጫማ እገዛና ይሄን ስም አታስፈልግም ብላቸዋል። እሳቸው ፈልገው አንዳንዴ በባዶ እግር መሄድ ተወዳጅ አንዳንዴ በባዶ እግር መሄድ ተወዳጅ ከሱና ማንጻ ነቢ ስ ሰላም ብኑ ቀይም እንደጠቀሱት ሲራቸው ላይ በባዶ እግር መሄደዋል፣ ጫማ አድርገው ሄደዋል፣ ባዶ ጸጉራቸው መሄደዋል፣ ጸጉራቸው ላይ የሀገራቸው ሰው የሚያደርጉትን ስንጣ መሰነገር አድርገው ሄደዋል። ሁሉንም ማድረግ ነው አብዛኛውን በሻሄል ይህ ሰው የወራጭ ሰው ነው። አንዲት ሴት ማም አሕመድ ጋር መታ እኔ የእጅ ሥራ እሰራለሁ፣ ማታ በኩራዝ እምሰራዋለሁ፣ ጨረቃን ተጠቅምኔ እምሰራዋለሁ። ማታ ማታ ፖሊሶች የአሰሳ ስራ ሲሰሩ መብራት ይዘው ነው የሚሄዱት። እሱን ተጠቅምኔ ሲያልፉ ድረስ እምሰራው አለ። ሁሉንም በአንድ ዋጋ መሸጥ እችላለሁ እንዲያለቻቸው። ማም አሕመድ ገና ጥያቄውን ሲሰሙ እንዲህ አይነቱ ጥያቄ የሚነሳው ከነ ቢሽር ቤተሰብ ነው አሉ። ዛሬ ሰዎች የማያደርጉት ጉዳይ የለም። ትዝም አይላችሁ። ይዲያ በጨረቃ ምሰራዋለን በኩራዝ ምሰራዋለን። ሌላ ደግሞ አሰስ፣ ይሄ ሀገር የሚጠብቁ ማታ ማታ የጥበቃ ስራ ላይ ሆነው ሲያልፉ ጫፉ ላይ ጫት ላይ ጠቅልለው የሚያበሩት ነገር አለ። ያን ጥቅሜ ምሰራዋለሁ፣ ሁሉንም እኩል ዋጋ መሸጥ እችላለሁ። ይሄ ወራዕ ይባላል። ከእናንተ ቤቱ እኮ ሲጀምርም ወራዕ የወጣው ብለዋቸዋል። ኢማሙ ሐመድ ይሄ ቢሽ ምን አሉ። ወደ እሳቸው አንድ ሰው መጣና ለምን መጣህ አሉ። ሰው ይወስይ መጣ

በዛች ሰዓት ሙስሊም የሆነ ሰው በአላህ ማያሻክ ሰው በማይል ካደ ሰው አላህ ተባረከ ወተዓላ አይጠይቅም ዱዓ አያደርግም የጠየቀውን ነገር ቢሰጠው እንጂ ይሄ በየሌሊቱ ነው። ይበለጠ ደግሞ እቺ ሰዓት እቺ ሌሊት እቺ ሰዓት ከሌሊት ውስጥ ያለችው ሊነጋጋ አካባቢ እንደሆነ ተስፋ ይደረጋል። አላህ ወደ ቅርቡ ሰማይ የሚወርድበት የሌሊቱ መጨረሻ አልገራልንም መጀመሪያው ላይ መሃሉ ላይ ብቻ ከሌሊት የሆነ እቺ ሰዓት ለድርሻ ተኖረ ጋፍላት ይሄ አንድ ትልቅ የኢብኑ ቁዳማ رحمه الله ምክር መከረም ሰዎች

ላ የተአበሙሁ ሸይ ለአላህ ምንም እንደማይከብደው ፣ ለአላህ ይሄ ትልቅ ነው አይሆንም የሚባል ነገር እንደሌለ እርግጠኛ ሆነህ ለምኗል። ይሄ የዱዓ ደግሞ ዱዓ ስታደርግ አንደኛ፣ እርግጠኛ ሆነህ ያየኛል፣ ይሰማኛል ብለህ እርግጠኛ ሆነህ ሁለተኛ፣ ዱዓይን ይሰማል ብለህ፣ ሶስተኛ፣ ከኔ ቅርብ ነው፣ አራተኛ፣ ካገሩን የጠየኩትን ነገር ማድረግ ይችላል። ላ የተአበሙሁ ሸይ፣ ምንም ነገር ለአላህ ትልቅ ነው ተብሎ አይተው የሆነን ሰው መጠየቁ ትፈልግ ይሄ ከእሱ አቅም በላይ ነው ላ የሆነ ሰው አማራጭ ስትጠይቀው ያው ይሄ ነገር ማንኛውም ሰው አይችለውም አንተ ብቻ ነው የምትችለው ትላለህ። አልችልም ብሎ ሊመለስ ይችላል። አላህ ዘንድ ግን አይቻልም የሚባል ነገር የለም የሚከብድ ነገር የለም። ያለብህን ጉዳይ ሁሉ ለአላህ አቅርብ። ወይዛ ሰአልተው አምረን አንድን ጥያቄ አንድን ጉዳይ ስትጠይቀው ፈስአልሁ አልኸይረተ <سؤال> አልኸይረተ <سؤال> <سؤال> ፊህ በዚያ ጉዳይ ላይ አላህን ለኔ መልካም ከሆነ እያልከ ጠይቀው። ዝም ብለህ አድርግልኝ ብቻ አትበል። ይሄ ነገር ለኔ መልካም ከሆነ አድርግልኝ። ጌታዬ ሆይ እንደዚህ አይነት ንግድ ልጀምር አስቤያለሁ። ለእኔ መልካም ከሆነ አሳል ትዳር አስቤያለሁ እገሌን አገባ እገሌ ለእኔ መልካም ከሆነ አድርግልኝ። እገሌ ወደሚባል ሀገር ልሄድ ነው ለእኔ መልካም ከሆነ አጋራለሁ አገራለሁ ይበል እንጂ እንዲሁ በደፈናው በዝጉ አላሁኝ እንዲህ ነገር አስቤያለሁ አገራለሁ አንተ ኸይር ከሆነ አገራለሁ ኢነ ከላተድሪ ምክንያቱም አንተ አታውቅም። ማያጉኑ ጋር ላይ ከፊ ያ ነገር ይዞት የሚመጣውን መላ ትዳር ጠየቅከው ዝም ብለህ አገባህ ስታገባ ገደል

አብሮ እስከነ ጉዳቱ ነው የሚሰጡ። ፈየጅመዑ ለካ ለአንተ ይሰበስብልሃል። በይነል አምረይን ሁለቱ የጠየከውንም ታገኛለህ። በጠየከው ነገር ውስጥም ኸይርን መልካምን ነገር ታገኝበታል። ድሃ ሆነው ኖረው ሀብታም አድርገኝ ሀብታም አድርገኝ ሀብታም አድርገኝ ብቻ ያሉ ሰዎች አሉ። ሀብት ይመጣ ሀብት ሲመጣ ከጀማ ይርቃሉ። ሀብት ሲመጣ ኩራት ይመጣል። ሀብት ሲመጣ መቀነንያት ይመጣል። ሲመጣ ይመጣል። ሀብት ሲመጣ ወደ ፈለጉት ሀገር የሄዱ መዝናናት፣ መጨማለቅ፣ ሓራም ላይ መውደቅ ይመጣል። ስለዚህ ሀብት ስጠኝ ብቻ ሳይሆን ወንጀል የለበት ለኔ ኸይር ነው ማለት ነው። ትዳርም እንደዚሁ ልጅም እንደዚሁ ስንትና ስንት ከልጅ ዱዓ ሳይቋረጡ ኖረው አስር አመት ሀያ አመት ዱዓ አድርገው በአስር አመት በሀያ አመት ዱዓ ያገኙት ልጃቸው መሳሪያ አቀባብሎ ያስፈራራቸው ሰዎች አሉ። በዚህ አናትህ ነው የምልህ ያላቸው ሰዎች አሉ። በትክክል ባልወለድኩ ብለዋል ኋላ ላይ። ስለዚህ ለኔ ኸይር ከሆነ ስጠኝ ማለት ነው። አለማግኘቱ ኸይር ከሆነ ያን ወዶ መቀበል ነው። ፈኢ ለም ዩጅ ለክ ልኢጃበተ መልሱን ካላፈጠናለህ ላተይ ተስፋት ትቁረት። ምልኢጃበት ከመልሱ ተስፋት ትቁረት። ወላተመል አትሰላች ሚን ሱል ደጋመ ከመጠይቅ ትሰላች። አንዱ ዱዓ መቅቡል እንዲሆን ከሚያግዙ ነገሮች ዱዓን መደጋገም ረጅም ጊዜ በአማ ዱዓ መልስ እንዲያታ ከሚያደርጉ ነገሮች አንዱ መቸኮል፣ አንዱ ለፍት የለምኑ መተው። ዩስተጃቡ ሊአሐዲኩም ማለም ያዕጀል አሉ ነቢ አላህ። አንዳችሁ ዱዓውን ይቀበላል እስካልቸኮል ድረስ እንዴት ነው መቸኮል ማለት ሲባሉ፣ ነብዩ ሰለላሁ ዐለይሂ ወሰለም ጠየቅኩ ጠየቅኩ መልስ አላገኘሁም። ስንት ቀን ጠየቀ? አንድ ቀን ለተነ አንድ ሳምንት ብላ መፍትሄ ፈለግከው ነገር እስክታገኝ ድረስ የሙሳ የሙሳና የሃሩንን ዱዓ አላህ ከስንት አመት በኋላ ነው ያላቸው? ከ40 አመት በኋላ አላህ። ወይ ለፈርዖንና ለግብረ አባሎቹ ስልጣን ሰጠ፣ ገንዘብ ሰጠ። በዚህ ገንዘባቸው ከአላህ መንገድ ሰዎችን እያገዱ እያሰቃዩ ነው ማለት ነው። ጌታዬ ሆይ፣ ንብረታቸውን ሰጠ፣ ተበቀላቸው አላህ ምን አላቸው? ቀድ ኡጂበት ዳዕወቱኩማ ፈስተቂማ ዱዓው ተገብያለሁ እናንተ ገና አቋማችሁ ላይ ጽኑ አላቸው። ይህን ዱዓ ካደረጉ ከአርባ ዓመት በኋላ ነው አላህ ፍርዓውንን ያጠፋው ይባላ ተፍሲር። የሙሳ እና የሃሩንን ዱዓ አላህ በአርባ ዓመት ቆይታ በኋላ ከመለሰ ማነን እኛ? ለምን ሰብራ እናደርግ? ለምን በሩ እንደጋደመን ምናምን። ፈቀድ ሩእያ ተወርተዋል እነ ባዕዱሁም ከቀደምቶች መሃል አንዳንዶች ቃለ እንዳለ ለቀድ ኻረ አላህ አላህ መልካምን ነገር መርጧል። ሊዓብድን ለባሪያው ፊ ሓጀትን በአንዲት ጉዳይ ላይ አክተረ ፊሃ በዛች ጉዳይ ላይ ካበዛ ተበሩዐሁ መዋደቁን፣ መተናነሱን፣ ማለቃቀሱን ካበዛ አላህ ለባሪያው ኸይርሽቶለታል። አንድ ጉዳይ ኖሮ ያ ጉዳይ ላይ ሁሌ ዱዓ እንድታደርገ አላ ካደረገህ አላህ ኸይርሽቶልሃል። አንድ ጉዳይ ኖሮ ጠይቀህ ወዲያው ከሰጠህ ኸይርሽቶልህ ሊሆን ይችላል ላይሆንም ይችላል። ለማንም ነው አላህ የሚሰጠው ግን አንድ ጉዳይ ኖሮ ያ ጉዳይ ሳይሳካ ለስድስት ዓመት ድምፅህን ለአላህ ስታሰም ስትለምድ፣ ሌሊት ስትነሳ፣ የዱሃ ሰዓትን ስትጠብቅ ምን ያደረከ ነው? ሀጃውን ከማሳካት በተጨማሪ በዚህ ውስጥ ባሪያ ሆነህ ባሪያነትህን ለአላህ እያረጋገጥህ ወደ አላህ እየተቃረብህ ነው። አንድ ሰው ዱሃ ሲያደርግ ከሶስት አንዱን ያጣ። ምን ጊዜም ዱሃ ያደረገ ሰው አትራፊ ነው፣ አይከስም። ወይም የጠየቀውን ያገኛል? ወይም ለአኺራ ይቀመጥለታል፣ ወይም የባሰ አደጋ አላህ ይከላከልለታል። ከሶስት አንዱን አታጣም ስለዚህ ዱዓ አታቋርጥም። እንግዲህ ዱዓ ያደረገ ሰው ሁሌ መፍራት፣ ዱዓ አድርጎ እጅ አንስቶ በዜሮ በባዶ ማውጣት የለም። ወይም እሺ ብሎ አላህ ያደርግልሃል፣ ወይም ለአኺራ ያስቀምጥልሃል። ኢባዳ ሆነ ማለት ነው አጅር ሆነ ማለት ነው ሶላት ሰደቃ ሆነ ማለት ነው። ወይም ደግሞ ሶስተኛው ምንድን ነው የባስ አደጋን ይከላከላል። አንተ እየጠየቅ ያለው ብር ነው፣ አላህ ጤና ይሰጣል። አንተ እየጠየቅ ያለው ሚስት ነው፣ አላህ ከሚስት በፊት የሚያስፈልገውን የሪዝቅ ብር ያመቻችላል።

ወመልጃአከ መሸሻ መግቢያ እንዳደረግከው አላህ ካየ ካንተ ካወቀ፣ ይህም በተግባር አፍረተሁ ከነጠልከው እንደ ነጠልከው ካየ ከሁኔታ ካወቀ፣ ቢሐዋጅከ ጉዳይህን በመንገር ዱነ ከልጢ ከፍጥረታት ሁሉ ወተህ ርቀህ ፍጥረታት እንትተህ ሓጅ መት ነግሮል እሱ ብቻ መሆኑን ፍጥረታት እንትተህ ድጋፍህ ሰነድህ የምታደርገው እሱም ብቻ መሆኑን አላህ ካንተ ካየና ካወቀ፣ አዕጣከ ይሰጥሃል። አፍ በለማሳአልተሁ ከጠየቅከው በላይ ይሰጣል። ግን ይህን ፈተና ማለፍ አለብህ መጀመርያ አንድ ቀን ሁለት ቀን ዱዓ ታደርጋለህ፣ አልሆነም አለህ። ጠንቋይ ጋር ቀጥሮታል። መኽሉቁን ተላማመታ ለመኽሉቁ ትጆ ታደርጋ ሐራም ነው ብለህ ታምን የነበረው ነገር ታደርገዋለህ። ዱዓ አደረግኩኝ አልቻልኩም፣ ከዚህ በላይ አልታገስም ብለህ ይህ ይሄኔ አላህ ሙዕተመድ አይሆንም። እናማ ሞከርክ ሞከርክ ሞከርክ አልሄድም። እናት አንዴ ልጇን መታችው ከቤት ወጣ። የተወሰነ ሄዶ አልቅሶ አልቅሶ፣ የትም አሄጃ የለውም ልጁ አልቅሶ አልቅሶ እዛው በሩ ላይ ተኝቷል፣ ደጅ ላይ። ይሄን ዕለሞች ምን ተጠቀሙት? ይሄ የሰው ልጅ ባህሪ መሆን አለበት። ምንም ማድረግ ምንም ላይ ሁን፣ ዞሮ ዞሮ መግቢያህ ማነው? ነው አላህ። ሪዝቅህ ትፈልጋለህ፣ አላህ። አሻ ትፈልጋለህ፣ አላህ። ህይወት ትፈልጋለህ፣ አላህ። ልጅ ትፈልጋለህ፣ አላህ። የተኛውን ጉዳይ ያለ አላህ አይሳካምና ዞረህ ዞረህ ማን ጋር መምጣት አይቀርም አላህ ጋር መምጣት አይቀርምና፣ ጌታዬ ሆይ ደጅህ ላይ ነው ያለሁት፣ ሌላ መግቢያ የለኝም፣ ሌላ መጠለያ የለኝም፣ ሌላ መሸሻ የለኝም። በል ይሄን በልብህም እመን በተግባርም አንተ አላህ ያስፈልግሃል ልጅ እናቱ ከምታስፈልገው በላይ በላይ ልጅ ያለ እናቱ መኖር ይችላል አክስቷለችው ዘመዶች አሉት ጡታተ ያሳድጉታል ምግብ በልቶ ያድጋል አላህ እንት አግን ማንንም የለን ያለ አላህ መተንፈሳችን ያለ አላህ መሽናታችን ያለ አላህ መንቀሳቀስ መላበሳት ይችላል ስለዚህ ደጋግመ አላህን ጠይቀው ሁሌ ስታበዛ መክሉቆችን ትተህ አላህ ላይ ስትመካ አላህ ያለሱ መደገፋ የለኝም ብሎ አምኗል ማለት ነው። ባሪያ ብሎ ያልጠየቀውን ሁሉ ይሰጣል። አክረመከ ያከብረሃል። ቢአክሰረ ሚማ አረድተሁ ከፈለከው በላይ በማድረግ ያከብረሃል። ፈተናውን ካለፍክ በኋላ እንደ ዳውድ እንደ አዩብ አለይሂ ሰላም ወአዩብ ኢዝ ናዳ ረበሁ እኒ መሰኒ ጡር ወአንተ አርሐሙ ራሒሚን ፈስተጀብና ለሁ ስንት ዓመት በሽታ ተፈራርጎባቸው ክፉ ቃል አልተናገሩ ተበሳጩ። ስልጣኔን አጣው ሀብቴን አጣው መልኬን አጣው አልል ሰባ